ሴት ተማሪዎች ከትምህርት ገበታ ውጪ ሁኑ ያለ የሚሰብክ መጅሊስ ነው። በህዝብ ተወካዮች ምክር ቤት ሁለት ጥያቄዎችን ያቀረቡት አባላት የሂጃብና በንቃብ ጉዳይ አስመልክተው ነው ጥያቄያቸውን ያቀረቡት። ሴት ተማሪዎች ኒቃባቸውን ሂጃባቸውን ለብሱ ስገቡ ብዙ እሾች ይነሳል። የሴኩሪቲ የምንሹ ሊባል ይቻላል። አንተ ባለህበት፣ እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። ዋጅብ አይደለም ወይንም ግዴታ አይደለም የሚል ምን አንስተዋል ማለት ነው። እዛ ጋር ሀሳባቸውን አንስተዋል። ለምን አይመልሱም? አቶ ካሚል ሸምሱ የመጅሊሱ ላይ ተሳትፈዋል፣ አብረን ወስነናል ሲሉ፣ ለምንድን ነው አቶ ካሚል ሸምሱ ያልመለሱት? ለምንድን ነው መጅሊሱ ወጥቶ የኢፌዴሪ ትምህርት ሚኒስትሩ የወከላቸው የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት ያጸደቀላቸውን ነገር ነው እዛ ላይ ኤክሰርሳይዝ የሚያደርጉት ወይም የሚተገብሩ የሆነ ግለሰብ ተነስቶ የራሴን የሆነ መስቀል አድርጌ፣ ኮፍያ አድርጌ፣ ጀለብያ አድርጌ እመጣለሁ ካለ በምን መልኩ ነው ትምህርት ማስተማር የሚቻለው? የህዝብ ተወካዮች ምክር ቤቱ ያነሱትንም ሀሳብ በጣም የተጣረሰ ሆኖ እናገኘዋለን። ተረብ ብሎ ይሄንን ኢንፎርሜሽን እንኳን አልተቀበለም። የትግራይ መጅሊስ የቻለውን ያህል ሄዶበታል ጉዳዩ ላይ። የሆነ አካል ለማስደሰት ነው፣ እንደገና ደግሞ ጀብደኛ፣ አይ የመብት ተከራካሪ እንዲባል ነው። ይሄ በጣም የሚጣረሱ ይሄንን መጅሊስ ነው። አሁን እዛ የሄዱ ተወካዮች ምክር ቤት ላይ ምን እያደረገ ያለው ሂጃብና ኒቃብ ኢሹ ለማድረግ ይፈልጋል ማለት ነው ይችላል ሊቃብ የሚሉ አካላቶች እህቶቻቸው ሂጃብ እንዲለብሱ ሂጃብ ለብሰው እንዲማሩ እየመከሩ ነው እናንተም ሊቃብ ካለበሳችሁ ትምህርት ቤት እንዳትገቡ ብለው የሚመክሩት እነዚህ አካላቶች እነዚህ አካላቶች ሊቃብን ለፖለቲካ በፖለቲካ ግብአት ማዋያ ነው እያደረጉባቸው ያለ ኦፍኮርስ ሊያደርግ የሚችል ህግ እንኳን ከሆነ የኢትዮጵያ ትምህርት ሚኒስትር ያሉትን በስነ ስርዓት በህዝብ ተወካዮች ምክር ቤት ሞግተን ወይም ሞገታችሁ ማስቀየር የሚችሉበት በዚህ አንዱ ትምህርታችሁን በስነ ስርዓት መቀየር የሚችሉበትን ሂደት ነው። ከስር ጀምሮ ኮትኮተው እስከ ዩኒቨርሲቲ ደረጃ ካደረሷችሁ በኋላ ከትምህርት ቤት ኒቃብ ካለበስኩኝ ብለው ስትባረሩ ምንድነው የሚሆነው? ይሄ ትልቅ ክስረት እኮ ነው፣ ለእኛ ለሙስሊሞች ትልቅ ክስረት ነው። ይሄ ሴትኛውን ሂደት ሄደና ነው የምንም እኮ ሂደት አልሄደም እኮ ሊሆን ሙስሊሙን ከናንተ የሚፈልገው ዶክተርነት፣ ከናንተ የሚፈልገው አስተማሪነት፣ ከናንተ የሚፈልገው የህዝብ ተወካዮች ምክር ቤት አባል መሆን። መጅሊሱ አንድ ቀን ሄዶ ከዶክተር ደብረጽዮን ቡድን ጠይቁን ኦ ከጊዜያዊ አስተዳደሩ አቶ ጌታቸው ረዳ ቡድን ጋር ሄዶ መቼ ነው ቁጭ ብሎ በጉዳዩ ዙሪያ ላይ የተወያየው? መቼ ነው ጉንችሬ ሄዶ የጉንችሬ ተማሪዎችን ሰብስበው ያናገሩት? የጉንችሬን ቃብ የለበሱ ተማሪዎችን ሄዶ ያናገሩት? ስለዚህ ይሄ ውሸት ነው። የሚያነሱት ነሶች ስለ መቱ አካባቢ ሳይሆን ስለ እዚህ ስለ ሂጃብ እና ሌሎች ጉዳዮች ናቸው። የሚያነሱት የመቱ አካባቢ ጠቅላላ ማህበረሰብ ነው። ስለዚህ የሙስሊሙን ጉዳይ ፖለቲካል አጀንዳ አድርገው መውሰድ ይፈልጋሉ። እና ይሄንንም ያው ከግንዛቤ ማስገባት ስለሚፈለግ ይሄንን ሪሊጂስ ኢንድ ፖለቲክስን አንድ ላይ ኮንፊዝ ያደረጉ የሚጠቀሙበት ሂደት ስላለ ከትምህርት ገበታ ለማራቅ እንኳን ቢፈልግ የሆነ ሲስተም እንኳን ከትምህርት ለማራቅ እንኳን ቢወስን፣ ነው እኔ እማራለሁ ብሎ ባይ ኤኒ ሚንስ ለመማር ነው ጥረት ማድረግ ያለባችሁ፣ የሚል ነው ያለኝ መልእክት